ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ትናንትና እየተፈጠረ የነበረውን ነገር አይታችኋል። በሀይሚና በብሩኬ እንደገናም ደግሞ እረሙ ድብደባ ደርሶበታል። ሲቀጥል ደግሞ ይሄ ኩርንችት የተባለ ሰውዬ ላይቭ ላይ ገብቶ የሀይሚን ፎቶ ለጥፎ ልዩ ዜማ በሚል እያዘፈነላት ነበረ ማለት ነው። እኔ በፍቅሯ አላብድ ነው እያለ አንተማ፣ ጨርቅህን አስጥሎ ያሳየን እኮ ያሳየን ፈጣሪ እንግዲህ ውዶቼ ወደ ረሙ ስመጣላችሁ ረሙ ሐኪም ቤት ገባ ምናምን ሀይለኛ ድብደባ ደረሰበት እየተባለ ስለነበር ረሙ ሐኪም ቤት አልገባም። በፍጹም ሐኪም ቤት አልገባም። ሐኪም ቤት የሚያደርሰው ነገርም አልተፈጠረም። አንደኛ ነገር ቪዲዮን በደብ አይታችሁት ከሆነ ረሙ አልተነካም፣ አልመታውም። ያልመታው ምክንያት ደግሞ ነገ ከዳጊ ጋር ባያገኘኝ ብቻዬን ቢያገኘኝ ረሙ አይለቀኝም በማለት ፍራሹን ብቻ ነበር ሲመታ የነበረው። ሲቀጥል ደግሞ ወንድ ልጅ አይደለም፣ እንደ ረሙ እንኳን አይደለም ወንድ ልጅ፣ ሴት ልጅ እንኳን ተፍጨረጨራለች እራሷን ለማዳን። ረሙ የፈጠረው ነገር የለም ተኝቶ ዝምን ያለው እንጂ ገልብጦ እኮ መጠፍጠፍ ይችል ነበረ፣ ግን አላደረገውም። ሶ ረሙ አልተመታም። ግን ዳን የሚባል ሰውዬ እንኳን አይደለም በሰዎች ማለት ነው። ይሄ በኮሜንት እኮ የሚቀና ፍጥረት ነው። ባለፈው ሶሲ ሃይሚ ሶሲ ብሩኬ እያለ ሁሉም ኮሜንት ተመሳሳይ ነበር ብሎ በኮሜንት አይኑ ፈጦ ነበር በቅናት አሁን ደግሞ እረሙ ጨመረለት። ታያለህ ገና ከቤትህ እረሞ ቸኮሌት የሚል ኮሜንት እያየህ አይንህ ገና ይወጣል ብሎታል። እና ከቤቱ ረሙ ረሙ ረሙ ነው፣ አንድ ዳኒ የሚል ኮሜንትም የለም። ደግሞ የምትወዱኛላችሁ ይላል። አንተም ማንም የሚወድ ሰይጣን ሊወድ ይችላል። አቦ ኧረ ሰይጣን የሚቀናባህል ዳኒ ሆ። ከሰው ቤት እየሄዱ ሰውን መደባደብ ወግ መስሏቸው ማለት ነው እነዚህ ማሰቢያቸው የተዘጋ ሁለት ሰዎች አሉ። ይሄ ዳጊ ተብዬውም ደግሞ ብሩኬን ለመበቀል የማያደርገው ነገር የለም። በግድ ወስዶ ሀይሚን ለዳኒ ለማስረከብ እየኳተነ ነው ያለው ማለት ነው ነገር ግን ፍቅር በግዴታ የሚሆን ነገር የለም በግዴታ ከዳኒ ጋር ልታረጋት አችልም ዳይ ሴራ ገብቶናል አንተ ራሱ ከረሙ ጋር ዳይ የሚባለው ሰው ምንም ግንኙነት የለውም ግን ብሩኬን ለመበቀል አሁንም ረሙን እንዲደበድብ ሄደ ከቤቱ እና ውድ የጨረቃ ፋሚሎች ማለት የምፈልገው ማለት ነው የምሬን ነው የምላችሁ ሀይሚ በጣም በጣም ከባድ ሴራ ተጎንጉኖላታል በጣም ወጥመድ ውስጥ ሊያስገቧት ነው ማለት ነው። እነዚህ ሁለት ልጆች ይህ ስብቅብቅ ብለው እንደባብ ገብተው ወጥመድ ውስጥ ሊጥሏት እየታገሉ ነው ያሉት እና ሀይሚ ደግሞ ሲጠሯት የዋህ አይደለች ትሄዳለች። ያኔ በወጥመጣቸው ትወድቃለች ማለት ነው። ያኔ በአንድ ድንጋይ ሁለት ወፍ አይደለም የሚባለው። የኔ ጓደኞች፣ ስንት አመት አብረን ኖረን በማር የተቀቡ እባብ ናቸው አለ ዳኔ ማለት ነው። አንተን ምን እንበልህ? የሰውን ህይወት አመሰቃቀላት አንተ ጊንጥ። ስለዚህ መታደግ አለብን እነዚህ ልጆች ከዚህ ይሁ እንዴት እንዴት ልበላቸው? እነዚህ አውሬ ከሆኑ ሰዎች ምን ጥቀን የምናወጣቸው እኛ አንድ ስንሆን ነው። የጨረቃ ፋሚሊ እባካቸው አንድ እንሆን። በተለይ አሁን ከሀይሚ ላይ እየታቀደውን ሴራ ልናከሽፍበት ይገባል። እረሙን በመደገፍ ላይቭ ላይ እያያችሁ ነው እንግዲህ፣ ሙዚቃ እያዘፈነላት ነው። ሀይሚ ኔ ብቻ ነች፣ ሀይሚ ከልቤ አፍቅሬያት አለው እያለ ማለት ነው። ሌላኛው ደግሞ ትናንትና በተሰራው ቪዲዮ በሀይሚ እና በብሩኬ ብሩኬ ሀይሚ እንደዛ ስትናደድ እንዴት ዝም ይላታል? ለምንድን ነው የሆነ ነገር ያልፈጠረው? እያላችሁ ነበረ እና እሱም ደግሞ በቃ ብሩኬ ፍቅር አይገባውም። ፍቅር ስለማይገባው ነው ልጅቷ ፍቅር ነው እንደዚህ የሚያደርጋት እያላችሁ ነበር። ኦፍኮርስ ሀይሚ ፍቅር ነው እንደዚህ የሚያደርጋት፣ ፍቅር አለባት፣ ተናዳለች። እንደገናም ደግሞ የሰዎች ነገርም ተቀላቀለባት። ይሄ እንዴት ነው በዚህ በሚዲያ የሚያወሩት ስለ ስጦታው መልሽለት እንደዚህ እያሉ ጭንቅላቷን አዞሯት እና ሁሉም ተቀላቀለባት። ነገር ግን ብሩኬ እንደዛ ስትናደድ ያዛ አድርጎ ስም ቢያደርጋት ኖሮ እርፍትል ነበር እያላችሁ ነበር። ግን በምን እርግጠኛ ናችሁ? ብሩኬ እንደዛ ቅፍ አድርጎ ቢስማት ኖሮ ሀይሚ ቀጥ ብላ ትቆማለች ብላችሁ አስባችሁ? እንዴት እርግጠኛ ሆናችሁ? እርግጠኛ ነኝ በጣም ነበር የምትናደደው ቢስማት። የመሬን ነው የምላችሁ፣ ምክንያቱም የተረጋጋ ሁኔታ ላይ አልነበረችም። ብሩኬ ደግሞ ያንን ነገር ማድረግ አቅቶት አይደለም እኮ እንዴ ከሱ በላይ ፍቅር የሚያውቅ የለም በእናታችሁ ፍቅር አያውቅም እያላቸው አታውሩ ፍቅር በደንብ ነው የሚያውቀው ብሩኬ ግን ምንድን ነው መሸነፍ የለም አሁን መሸናነፍ ነው የጠፋው ከመካከላቸው መሸናነፍ የለም ብሩኬ ንዴት ላይ ነው ያንን ነገር ማድረግ እንዳለበት እያወቀ ራሱ ማድረግ አልፈለገም ለምን ተናዷላ ንዴት ላይ ነው ሲቀጥል ደግሞ ከዚህ በኋላ እኔ እናንተ ምንም የሚያገናኝን ነገር የለም ስላለችው ያን ነገርም ያስባል ያለ ፍላጎቷ እንደዚህ ባደርግ ብሎም ያስባል። እንደዚህ ስባል ዝም ብሎ በቃ ራሳችን በመራን መንገድ መሄድ የለብንም እና አሁን ይሄ ነው ይሄ ነው ማለቱን ጥለን የሀይሚና የብሩኬ ንስሐ አባት ካሉ ንስሐ አባታቸው ጋር እናገናኛቸው። የምሬ ነው። ፍፄ፣ ስልኩ ካላችሁ ስጡን፣ ወይ ካልሆነም ደግሞ መደውሉሉ ሰዎች፣ ለፍፄ ደውሉለትና ወደ ንስሐ አባት ይውሰዷቸው። ከዛ በስተቀር ይሄ ፍ ይሄ ሚፍታህ ምናምን የሚባል ነገር የለም። በነሱ ሰዎች፣ ሀይሚና ብሩኬ አይታረቁም። ልንገራችሁ በፍጹም የሚታረቁት በንስሐ አባት ብቻ ነው።